ይሄ መድረክ ኢትዮጵያ በጣም ጎልታ የታየችበት፣ ብዙዎቹን ሰምታችሁ ከሆነ የተለያዩ ሀገራት ጠቅላይ ሚኒስትሮች፣ ፕሬዚዳንቶች ንግግር ሲያደርጉ ብዙዎቹ ኢትዮጵያን ሳይጠቅሱ አላለፉም። ኢትዮጵያ በጣም ጥሩ ስራ እየሰራቻለች፣ በግብርናው በከተማ ልማቱ ጥሩ ስራ እየሰራች እንደሆነ ምሳሌ መሆን እንደምትችልና ልምድም ሄዳችሁ ብትቀስሙ የሚል ንግግሮች የተደመጡበትና እኛም ኢትዮጵያን ለማስተዋወቅ ጥሩ እድል ያገኘንበት ጊዜ ነው። በተለይ ትናንትና የአጠቃላይ በግብርናው የኢንቨስትመንት አማራጮች ላይ ፕሬዘንት ስናደርግ ከአፍሪካ ልማት ባንክ የተሰጠው ምስክርነት በተለይ ክቡር ጠቅላይ ሚኒስትራችን ካሉ አሉ ነው የተናገሩትን ይፈጽማሉ የሚል የምስክርነት ቃል ነበር ሲሰጡ የነበረውና ይሄ በአንድ በኩል አቅም ይሆናለኛ በሌላ በኩል ደግሞ ወደፊት በጣም የተሻለ መስራት እንዳለብን። ተጨማሪ የቤት ስራ የወሰድንበትና አሁን ያለንበት ደረጃ መቀነስ አይቻልም። ስለዚህ ከዚህ በጣም ተግተን መስራት እንዳለብን ነው። ምክንያቱም ምስክርነት ሲሰጥ ምስጋና ሲቀርብ ጥሩ ሰርታችኋል ሲባል ኦኬ አሁን ይሄን ትንሽ ሰርተን በዚህ ልክ በዓለም ላይ መታወቅ ከቻል ኢትዮጵያ ትልቅ ሀገር ስለሆነች ብዙ ሪሶርስም ስላለን በጣም ብዙ ስራ መስራት እንድንችል አቅምም የሆነ መነሳሳትን የፈጠረ መድረክ ሆኖ ነው ያየሁት። ወደ ባለ ሀብቶቹ ስንመጣ ሀያ ሀያ ሶስት በተመሳሳይ ሀንድ ኢን ሀንድ ኢንቨስትመንት ላይ እዚህ ሮም የኢትዮጵያ ኢንቨስትመንት አማራጮች በተለይ በግብርናው ላይ ቀርበዋል። ሀያ ሀያ አራት በፈረንጆቹ ኢትዮጵያ ላይ በእኛው ሁለት ሺ አስራ ስድስት ይመስለኛል ያው አንድ ናሽናል መድረክ አዘጋጅተናል በግብርናው ያሉ የኢንቨስትመንት አማራጮችንና የተወሰኑ አገራት መጥተው የተሳተፉበት ከኢትዮጵያ በጣም በርካታ ባለሀብቶች የተሳተፉበትና ኢትዮጵያን በተለይ የኢትዮጵያ ግብርና ኢንቨስትመንት አማራጮችን ያስተዋወቅንበት መድረክ ነበር። አሁን ደግሞ በሀያ ሀያ አምስት ስንመጣ ብዙዎቹ በተለይ ሀያ አስራ ሰባት ላይ ከኛ ጋር ኮሚኒኬት ማድረግ የጀመሩ ናቸው ኢትዮጵያ ውስጥ መጥተው ኢንቨስት ማድረግ የሚፈልጉ አንዳንድ የህግ ማዕቀፎች ለምሳሌ የኮንትራት ፋርሚንግ አዋጅ ካጸደቅም በኋላ በተለይ መሬት መውሰድ አይጠበቅባቸውም ካፒታልና ቴክኖሎጂ ይዘው መጥተው የሚፈልጉትን ነገር ማስመረት እንዲችሉ እድል ፈጥሯል። አገር ውስጥ ያሉትን ባለሀብቶች፣ ውጭም ያሉት ባለሀብቶች እንደዚህ አይነት አማራጮች ካሏችሁ፣ እድል ካላችሁ መተን መስራት እንፈልጋለን የሚል በጣም ብዙዎች አሁን አፕላይ እያመለክታሉ። ያው ያመለከተው ሁሉ እንግዲህ ፋይናል ስቴጅ ላይ ባይደርስም ጥሩ መነሳሳትን ፈጥሯል። ሌላው ከምንም በላይ ስለ ኢትዮጵያ ብዙዎቹ ያውቃሉ። አሁን ስንነግራቸው አዎ ኢትዮጵያ መጥቼ ነበር የሚልን አለ። እኔ ኢትዮጵያ ኢንቨስት ማድረግ እፈልጋለሁ የሚል አለ። ለኢትዮጵያ የሚሆን ቴክኖሎጂ አለኝ ብሎ የሚመጣለ፣ ያሰራር ስርአት አለኝ ብሎ የሚመጣለ ሰው። ከነዚህ ጋር እኛም ደግሞ ያለንን አማራጭ ፕሪቪሌጃችን ምንድን ነው፣ ባለሀብቶችን ኢትዮጵያ ውስጥ መጥተው ኢንቨስት ሲያደርጉ ምንድን ነው። ምክንያቱም እኛ ሁሉን ነገር ከውጭ ማስገባት አንፈልግም። አንዳንዶቹ ለምሳሌ የሚጠይቁን እኔ ትራክተር አለኝ ኢትዮጵያ ውስጥ ኢምፖርት ላደርግ ሲል ነው። ኢምፖርት እንድታደርግልን አደለም እኛ የምንፈልገው እኛ የምንፈልገው ለእኛ አፈር ተስማሚ የሆነ ለወጣቶቻችን የስራ እድል መፍጠር የሚችል የቴክኖሎጂ ሽግግር እንዲኖር ቢያንስ መገጣጠሙን እንኳን ሀገር ውስጥ መታችሁ መስራት ይኖርባችኋል። ምክንያቱም አንድ ሀገር ሁሉን ነገር አቅም እያላት ከውጭ ማስገባት የለባት። ስለዚህ እሺ ብለው ቃል እየገቡም ያሉ ከእኛም ጋር አሁን ትናንትም ከትናንት ወዲያም በቀን ቢያንስ ከስምንት ያላነሱ ኩባንያዎችን እናነጋግራለን እና እንዳያችሁት በጣም ቢዚ ነው ትናችን በየሰላሳ ደቂቃው የተለያዩ ኩባንያዎች ይመጣሉ፣ ባለሀብቶች ይመጣሉ። በዚህ ልክ እኛ ከጠበቅነው በላይ ነው። ምክንያቱም ወረፋ ለማስያዝ ከመጣንበት ከሰኞ ጀምሮ እያናገር ናቸው ነው ያለ ነው እንግዲህ ወደፊት ኢትዮጵያ ላይ መጥተው ኢንቨስት ለማድረግ ብዙዎችን እንጠብቃለን። እንደው በአካል እንኳን መጥተው ኢንቨስት ባያደርጉ ኢትዮጵያን ለማስተዋወቅ አምባሳደር ይሆናሉ። በጣም ነው የሚወዱት ኢትዮጵያን። የሚገርም አየር ነው ያላችሁ፣ እንደዚህ ሁሉንም አይነት አየር እንዴት ተሰጣችሁ? ፍሬሽ ወተር ነው ያለው ዓለም ታቂያለሽ። አሁን አንዳንድ አገሮች ላይ ስንሄድ ውሃው ቢኖርም እሱን ለማጣራት ብዙ ዶላር የሚከፈልበት፣ አንዳንድ ቦታ ስትሄጂ ደግሞ አፈራቸው ሁለት ሴንቲሜትርና ከዛ በታች የሆነበት የኢትዮጵያ አፈር እንግዲህ ጥልቀቱን የምታውቁት ነው። በአለም ላይ ኦልሞስት አለ የሚባል የአፈር አይነት ኢትዮጵያ ውስጥ አለ። ይሄ ትልቅ እድል ነው። ኢትዮጵያ ደግሞ የወጣቶች ሀገር ናት። ስለዚህ ወጣቱ በቀላሉ ማሰልጠን የምትችዩ። አሁን ዩሮፕ ስታይ ሰዎቹ ኤጅድ የሆኑ ናቸው ብዙዎቹ። ወደኛ እኛ ሀገር ስትመጭ ደግሞ ወጣት በጣም ብዙ አለ። ይሄ ወጣት ትንሽ አሰልጥነሹ መስራት የሚችል ማገዝ የሚችል ስለሆነ ይህንንም ለነሱ እንደ እድል እንደሆነ እናቀርብላቸዋለን። ግብርናው ላይ ያለው መነሳሳት አሁን ስንዴ ላይ ያለንን በግሪን ሌጋሲ የተደረገውን ይህን ሁሉ ሲያዩ እውነትም የፖለቲካል ዊሊንግነስ አለ ግብርናውን ለመደገፍ። አንዳንድ ቦታ ስታይ አሁን ግብርና የኢኮኖሚ ጀርባ ጥንት ነው፣ እንደዚህ ነው ብለው ያቀርቡና ኢን ፕራክቲስ ስት ሄጂ ያንን ላታገኙ ትችላለች። ኢትዮጵያ ውስጥ ግን እኛን በጣም ያስደሰተን የእናንተ ፕራይም ሚኒስትር የሚናገሩትን ይፈጽማሉ የሚል ነው። ሁሉም ይትነስ የሚያደርጉትና ግብርናው ላይ ጥሩ ሰፖርት አለ። መንግስት ይደግፈዋል፣ የፖለቲካል ኮሚትመንቱ አለ። ያ ከሆነ እኛ መተን ብንሰራ ብናግዝ የሚሉ አሉና እንደው ጠቅለል ሳረገው በጣም ጥሩ ቆይታ ነው እያደረገን ያለ ነው። እንግዲህ ከምናናገራቸው ውስጥ የተወሰኑት ደግሞ ኢትዮጵያ መጥተው ኢንቨስት ያደርጋሉ ብለን እናስባለን። አንዳንዶቹን ደግሞ ዓለም ምንድን ነው እየሰራች ያለችው የሚለውን ለማወቅም እድል ፈጥሮልናል። ለምሳሌ የዲጂታል ፕላትፎርም ላይ ሶሉሽን አለኝ ብለው የሚመጡ አሉ። ኛ እኛ በራሳችንም ልጆች በጣም ብዙ እየተሰራ ስለሆነ ኢትዮጵያ ውስጥ ኦኬ። የእኛ ምንድነው የጎደለን? በተለይ እኔ ወደ ግብርና ወሰድ አድርጌ ከብድር አቅርቦት ከኢንሹራንስ ዲጂታል ሶሉሽኖች አሉ ብለው የሚመጡ በጣም ብዙዎች አሉ። እነዚህን ለማወቅ ጭምር እድል ፈጥሮልናል። ብዙዎቹ የሚጠይቁት የሜካናይዜሽን ቴክኖሎጂ ኢትዮጵያ ውስጥ ማስተዋወቅ ይፈልጋሉ። ሌሎች ደግሞ መስኖ ላይ መግባት ይፈልጋሉ። መስኖ ላይ ለምሳሌ የውሃ መጠንን ማኔጅ ማድረግ የሚያስችል የመስኖ ቴክኖሎጂ አለኝ፣ ኢትዮጵያ መጥቼ ብሰራ የሚሉ አሉ። ይህን ያነሱና ቴክኖሎጂያቸውን ወደ እኛ አገር ማምጣት ሲፈልጉ ያለቀውን ነው ማምጣት የፈለጉት እና፣ ነው ያለቀውን ሳይሆን ቢያንስ የሆነ ያክሉን እንኳን ኢትዮጵያ ውስጥ ነው መሰራት ያለበት የሚል በተለይ መካናይዜሽን በጣም ደስተኞች ናቸው። ምክንያቱም አንዱ ለምሳሌ ትናንትና ሲነሳልን የነበረው እኛ የበሬ ቁጥር መቀነስ ብቻ ሳይሆን በትራክተር የምናርስ ከሆነ ኢትዮጵያ ስጋ ነው ኤክስፖርት ማድረግ ያለባት። ያረሰ በሬ ሳይሆን በትክክል አድልበን በዓለም ላይ ተቀባይነት ያለው፣ ጥራቱ የተረጋገጠለት ስጋ ኤክስፖርት ማድረግ እንፈልጋለን። አንድ። ሁለተኛ አርሶ አደራችን ማረፍ አለበት። ያቱም ሁሌ በበሬ እያረሰ ሳይሆን እስኪ ለእርሻው የሚመጥን በተለይ ሚኒ ትራክተር የምንላቸውን አርሶ አደሩ አክቸዋል። ኢትዮጵያ ውስጥ አሁን ባለፈው የስራና ክህሎት ሲያስተዋውቅ አይታችኋል ብዬ አስባለሁኝ። የኛ ወጣቶችም የሚገራርም ቴክኖሎጂ አሁን እያመጡ ነው ያሉት እነሱ ጋር በፋይናንስም ደግፈው ተጨማሪ ቴክኖሎጂ ኖሯቸው መጥተው እንዲሰሩም የግብርና መካናይዜሽኑ ላይ በጣም ጥሩ ኢንተረስት ያላቸው ባለሀብቶች አይተናል። አንዳንዶች ደግሞ ሰብል ላይ መግባት ይፈልጋሉ። ምክንያቱም ዓለም የምትፈልጋቸው ፕሮዳክቶች አሉ። ኢትዮጵያ ሁሉንም ስለምታበቅል ያው የተሰጠን ማለት ነው። ይሄ እዛ መጥተን አምርተን ወደ አገሬ መላክ ፈልጋለሁ፣ ወደ ሌላ ሀገር መላክ ፈልጋለሁ የሚሉ ባለሀብቶች አሉ። በሶስተኛ እኛ በጣም የምንፈልገውና ኢንተረስት የሆንበት የፋይናንስ ተደራሽነት ላይ ነው። በተለይ አይኤፍሲ ትናንትና የነበረን አንዱ ውይይት የአፍሪካ ዴቨሎፕመንት ባንክ አንዱ ከነሱ ጋር ዛሬ ከሰዓት የምናደርገው ውይይት አለ። ግብርናው ፋይናንስ ይፈልጋል። ምክንያቱም አነስተኛ ይዞታ ያለው አርሶ አደር፣ ሜድል ላይ ያለውም፣ ሰፋፊ እርሻ ኢንቨስትመንት ላይ ያሉትም ኢቭን ወጣቱን ወደ ግብርና ግባ ስንለው መነሻ ካፒታል ያስፈልገዋል። ስለዚህ እየጠየቅናቸው ያለ ነው እና አለን የሚለው አንድ የተረዳነው ነገር እኛ አክቲቭ ሆነን አለም ላይ ያለውን ነገር ተረድተን በሚፈለገው ልክ ፕሮፖዛላችንንም እየጻፍን እያቀረብን ኢትዮጵያም ያላትን ነገር ኮንቲኒስሊ ማስረዳት ከቻል፣ ሪሶርስ አለ። እዚህ ብድር ማቅረብ እንፈልጋለን የሚሉ አሉ። አንዳንዶቹ ግራንት፣ እንደዚህ ማድረግ እንፈልጋለን የሚሉ አሉ። ስለዚህ ግብርናው ላይ እኛ ፋይናንስ ስለሚያስፈልገው፣ ግብርናው ፋይናንስ ካልተደረገ አሁን ባለው ብቻ በቂ አይደለም። ምክንያቱም የሚታረስ መሬት ማስፋት ብቻ አይደለም እኛ ምንፈልገው በአንድ ሄክታር ላይ የምናመርተው ምርታማነት ማደግ አለበት። ዓለም የደረሰበት ላይ መድረስ አለብን ነው። ያን ለማድረግ በቴክኖሎጂ መደገፍ አለበት። በቴክኖሎጂ መደገፍ ስንል ደግሞ የእኛ አርሶ አደር ያንን ይችላል ወይ? ለምሳሌ አሁን አንድ ኬዝ ብነግርሽ አሲዳማ አፈር አለ። በአሲዳማነት በተለይም ደግሞ በጠንካራ አሲዳማነት የተጠቃው መሬት አራት ኩንታል ወይም አስር ኩንታል ሊሆን ይችላል በሄክታር የሚያገኘው የአርሶ አደር ኖራን ብንጨምር ኦር ደግሞ አሲዳማነቱን ማከም የሚችል ቴክኖሎጂ ስንጨምርለት ከአርባ ኩንታል በላይ በሄክታር ማምረት ያስችላል። ማዳበሪያውን ስጠቅስላቸው የነበረው ምንድን ነው? እንደምታውቁት እንግዲህ ኢትዮጵያ ሁለት አይነት የአፈር ማዳበሪያ ትጠቀማለች። ሁሉንም ከውጭ ነው የምናስገባው። በቅርቡ በክቡር ጠቅላይ ሚኒስትራችን አናውንስ የተደረገው የዩሪያ ማዳበሪያ ፋብሪካ ለኢትዮጵያ ትልቅ ትርጉም አለው። ለባለሀብቶቹ ግን ማዳበሪያ ከውጭ ገብቶ ገና እስከሚመጣ ልቸገር ይሆን ብሎ እንዳያስብ እኛ በአጭር ጊዜ የሚጠናቀቅ የዩሪያ ፋብሪካ አለን። ምክንያቱም የኛ አፈር ዩሪያን በከፍተኛ መጠን ስለሚፈልግ ሎካሊ ከተመረተ በቀላሉ በሚፈልግበት ወቅት መግዛት ይችላል ማለት ነው። ብዙ አፍሪካ ሀገሮች የሌላቸው ለኢትዮጵያ ትልቅ እድል ይዞ የመጣ ኢንቨስተሮችም ሲገቡ አንዱ አትራክት የምናደርግበት አማራጭም መሆኑን ለማሳየት ነው።